እየተሰራ ነው። እንኳን አደረሳችሁ ለ ለዓመቱ መድኃኔዓለም። እንግዲህ እኛ ቤት በዓመት መድኃኔዓለም እንግዲህ ያቅማችንን እናደርጋለን። ምክንያቱም መድኃኔዓለም ለእኛ ትልቅ ነገር አድርጎልናል አባታችንን ከሞት ከሞት ያዳነልን ቀን ነው እና በዕለቱ ነው ሄዳ ነው ታስታውሱ እንደሆነ ከዚህ በፊት ብጥብጦች ነበሩ እና በዛ የተነሳ ያው ከቤት ሌሊት ሲወጣ ነው እንግዲህ የሆነ ሆኖ ነበረ ግን እግዚአብሔር ደግሞ እግዚአብሔር ታምር ይሰራልና ከሞት አድኖታል። እሱን ቀን በማስታወስ እንግዲህ አቅማችንን ጎንበስ ቀና እንላለን። እየተሰራ ነው። ሁላችሁ አክስ ይላግዝሽ አታግዢ ታግዥኝ ብላለች። ማገብም ትቸዋለሁ ታግዥኝ ብላለች። እንግዲህ እ እ የምኑ ነው? አርቄ ወይ የጎመንም እንደዚህ ይደረጋል። ቡቹ ይኸው ቆይ፣ ልስጥ ሻ እዚህ ጋ ነበረ እኮ። ይኸው በዚህ አትይዥም። ወርቄ ተኝታለች። ወርቅ ግን እኔ ግን እንትን አልኩት የሚያሳይ አይመስልሽም? ወጡ እና ድስቱ ግን አልተመጣጠነም። ከሆነ ያው ከበዛ ስንከልስ በእንትን መቀንስ ይቻላል። በድስቱ አሁን ይሄ ስጋ ይበዛል ነው ለዚህ ስጋ ጨምርለታለሁ አዎ ልጨምር እኮ በቂ ነው ማሬት፣ አይጨመርም። እኔ አሁን ያልኩሽ እኮ ተዋበች ቦታ አይበቃውም ነው ለዚህ